በረካቱ የአበይለ ኩራሃ አራተኛ የስልቴ ከገግ በገግነ ላቲን ደድሮት ሀለት በሁክም መንግስት ጃድ ባለነቃኔ የገገግ በግግ ስልቴ በለ ዘማን በባት የነበረ ቢሆንም በሸዋ በሀዲየ ሱልጣኔት የሮሬ የወቅሽ ገናሪ በቡርደከዋ በባትከ የሮሬ ቤለቲያሽ የናረኩ የቻለን በወቅትክ በሰወቅትክ የመጡ መንግስት ይቸ በበላህ አለት እነይ ሰበ እነይ አመሰብ ባቢተን የነቆኔ በሉ መት እንዳደሪ ኳኔ ባለተካሻ በለ ደውስ ቲጄጅቢ የመጠን እኔ ደውስ ላት ፎቷ ከግነ በከግነ ይበልነ ተነተከ ተነቃኔ አትንዳ ድሮ ተለብ ነባናኔ በባ ወክቲ የናሬ ሁክም መንግስት ይወጣ ቢሆንም እኔ በረካ ቦትካ ላስር ዘማን ያላን ጃድ ቲልና እኔ ሚጃድ በበሎትካ በገግክ ይበልነት ቡርደካ አትንደደረ ነቃኔ የተቀለላቶ የፈይመት እንዳደረረክ ቢያኔት ላምጦት በለጃ ድባሌ ቢተሃለት የአሄረ ሄድኩም አላ ለጅነት ያሽም በዱኒያ ኒባረታም ኒባረታሞ ፈየድ የሆንዋ ኡምራ ሙሊክዶር አላህ ይሳልናን ሂ ዞኒ የቢሌት በገበ ዞፍም ሁልሚ አመሰብ በወቅት ከወሻይ ብነት ያጉይም ሰብ ጃድ በበሎት ጉዳይ በተጣቀለ ሐለት የላቶ ሊመጅዋ ፈየመት እንዳደረ የዲጥቃቀል የከተማ ላቶ የናረነክ ይቻላል በሉሊ ሐለት በከተማ ላቷ በጌላቶ በለከው ጃድባልን አሽረም ዋ የፈይነት ጋርም በለለና ረኢት በላንደውስ የናረይ ሌገሪ የተቀለ ሐለት ሊነብረና ባሞነካ ሞኒ አሽራ ጋር ባፋፊቶት ያሽነይ በሌሮሬን የተጀጀ በባድ የሮር እህት ያለይ ሃይረንዚን ካል አሽረጋር ክፈቶ ተቃለ ኢታይ የሳድ ባድ በቲጋ ገዞት ዋ ይበልነተ ንበርከቦት ይረከቡ ይንውጣት ገናይ በፈይነት ጋርም ቢሆን ሰቢ በላን እንደው ሰናሪይ ቢታይ ጉርዳ ሆስፒታል ሊንግዝ ጤነ ጣቢያ ሊንግዝ አናራ እነይ ጃድ በበሎት በመተይ ውጣት በላክ ሆስፒታል ጋርች ዋ ጤነ ጣባቦ ያፋፊቶት ብል ተረሻን ቪታሚ የወራቅ ኮምፕሬሲቭ ስፔሻላይዝድ ሆስፒታል በሉል ሀለት በባዲ የጠቀለ ውጣት ያለይ ዋ የሮርኤት ያለይ ሆስፒታል ሚኖትዋ የጋኝ ሪከ ቦታ ቀተሌን በጌላቶም ሆነ በከተማ ላቶም የመጠ ጊዜ ሮሬን የሮሬ ከተማ አልናረን ሱም ያለይ ከተማ አልናረና ወራዴና ያላን ከተማ የረከቢ የበነት ነዋ ከገነግ በግነላት እንዳትሩት ያድበባልን መጠይ እነይ በሳይዶካ መጋቢት ኩያሽሽት ትላ ሀብት ነኝ መጠን ሆን እነይ ወራቀ አያማሽ የነቃናኒ በለወክተ አፈነ አደነ ወክሽ ገነላሊ ቆት በሉሌ ማለት የ በሙት ጥሎትዋ ሲነኮት በንበላም ጊዜ ባቀርቦት አፊት ተካከለ ነኮ አዳይ ኤን ዘነቃኒ ለመጪን ቴጅ ቢያር ሀለት ያዚ ናራ እነሚ ቢታይ ዘማን በዱል ሀለት ላህዶት መስኒ የትላሽና ዋ በፈይ ሀለት ተወረደ ጀመራን የትላህ ናር በረመዳን ውስጥ በውኖት ከዋ በረመዳን አሽረላ አሂር ወቅት ዋ በመጨረሻም ተኢዲ የገር በከለና ረሂት መጋቢት ከያሽሽቲ እንግዲህ በአስራ አምስት ገፋንያን የሳምተ ከናሪ ይቻለም ኩሸዋል ናሪ በይታ አለት በቡርዳይ ሸዋልም በለካ ቡርድ ከአብሮ ሰክሽ ሳልቢያኔት ለናሪት በመጀመሪያሚ ደግሞ የቢዲ ወቅት ደግሞ በላም በሸዋም በገላ ቤት ያሉ ሰብቸው ኡምራ መሄዱ ዋ በላም ስር ለዚህ ያረ ሆስፒታል ታወር በፈየህ አለት ሁሉም ከጅንጅም በነሻተ አያመይ ላህብዶት በበሎት ዋ የጠቀለ ሌገር የሳድባድ ወሰደ ላሶት በሚያዚያ አራት ይሄ ጉርድ ታሊቆት ጃዴባ ሙሁልም ትንሽ ዱባይም ዮና ነቆ ወሰደናል ቢተሐለት የሳድባድ በቲጋ ገዚው አባስ የተቀለት ይጄ ነቆ ወሰደናል አያመሚ ቢተሐለት በሉሊ ሐለት ላሂብዶት የባፍነ የዲጋለን ነው ወክሽ ገነ ለመጪንት ያጂጅ ነብላን ሐለት ያ ሀብድኒያ ኖናን ሂታሚ ባፍነ ያዋልኮትም የክተቦትም ባሉሌህ አለት የድጋር ሎት ታለተቀ ላቁምሮት ወክሽገር የሮሬ ኤት ያለይን ነይ ለመጪን ትጄጅ ቢያን ሀለት ላሶት አቁምሮ አሶት ያለብነ ከወሰድናል ቤተሀለት ቤንዜነ በትጋገዝነ በኩያይ ሀራት ዘማን የመጠይ በተቀላ ሀለት ኤንዜነ ለሂዶትዋ የሳድባ ለትጋገዙት የሮሬ የወባጃሽነቢያን ዴሬ ሆነ ከወሰድናል ሂታሚ በወረዳ በሉሌ ሀለት በሁሉም የወረዳ ዋ ከተማ መትናዳሪ ፕሮግራም ኢትያ ሲመጤን አኮም በሁንዱ ልሌካ በዞን ማዕቀፍ ቢያለይ ተጊስ ጀመራኒ አሽናን የመጀመሪያ አያም በፈጅርካ የስፖርት ፕሮግራም የርወጦት የሮሬ ፋፍቸነ ያልቡይ በርወጦትም በገናም ብሌቻሉ የሮሬሰ ባለቢ ሀለት ፕሮግራም ያስጀምርናል ቪታሚ ሁሉማም ልት ተረከብኩሞ ነቃም መሆነ ለቡርዳሙ ሊቆት ለአፋም ሊቆት ለወቅሽጋሙ ቁምሮት ሁሉማም ልትረከቡና ይሳላው በገናይ የተሰዓት ዞፍ ደግሞ ታስር ዞፍ ሉሌ የሲንፌ ዋ የሄሶት ፕሮግራም በአዳራሽ ነብረናል ኢታሚ አፈነላሊ ኮትዋ የሳድባደና ተራ ከብነ ነቃናኔ በቡርደን ሹቡ ላዋል ኮት በሉሊ ሀለት የከትቦን ወልድቸዋቅ አፈኑም ላሊ ቆት ጃዲ ላንሰብ በጠቀላ ሀለት የአንሻሽ ደደቢያን ፕሮግራም ነብረናን ቤታሚ ሁልማም ቀረብኩም ነቃ መሆኒ በፕሮግራም ነ ልትዋሰዱኒ ይከሻው በገና በሉሊ ሀለት የአጉድር ሰንበተይ በለሰብ በተረከበ ቢሄት በለነግዳዶ የኦርም ነግዳዶ ባልጉየት በሉሊ ሀለት ፕሮግራም ይነብረናል ኢታሚ ቢስቴዲዮም ያሱ ያሱያነይ ቢስቴዲዮም በለ ጊዜ ቀርባን ሊቀጠ በጣም በሉሊ ሀለት ይችሉ ማም ለባድ ለቡርደጃ ደባል ዋ በሁሉም ሚላቶ ተዋሰዳት ለቡርደኑም ሊቆት እያዶ በባሉ ሰብቸ ሁሉም ከባለ ቢሄት ስ ታስር ኪም አላነሰሰብ በስቴዲየም ተረከበ ነቃኔ ፕሮግራም የትረሻነ ኮላሶት ፈየ መስኒጀ አሽናን ተሳትፎፍ ደሞ የአፈናው አደነ ላቁም ሮት ሉላሉል የሙጣሎ ተረሻል ይወ የሲምፖዚየም ፕሮግራም ነብረናል በሉሌ ሐለት ተወራቢ ዩኒቨርሲቲ የባትዋስዶት አፈነ አደነ ላሊቆት የትረሽብል የሲምፖዚየም የሉ የሙጣሎ የተረሱ ግስ ይቀርቡ ብና ለሆኔት በሃም በተረከብኩ ሆነ ቃሞኔ የልተዋሰዱ ና ይከሽናል በሉሌ ሀለት ይነዛኔ ፕሮግራም ሉሌ አሽያኔ ጋቢት ኩያሽሽድ ላፍቴ የበለት ነዋ መትንዳደሬና የጀመርነ ቢ ወቅት ቢኖሩ የበለት የናረቅ ይቻላል ይህኔ ግን በርከቦት ባለጃ አድባሊናር ያው ገገነ በክንግድ ባት እንዳድሮት የመተውጣት አለ በሉሌ ሀለትም ባለፈይ ሰአብት ዘማን ሉሌ ኢጋኝ ረከብናል በባዲ ሉሌ ኢጋኝ ተረከብብን ወቅት የፈረጃት ፓርቲ መንግስት ሆነ ለቃኒ የበለ ጀመረ ቢን ወቅት ሃይታይ በእውነት ከይረከብ ነው ይበለ ግዛል የሂታይ ሰብ ዲነ ክትኬ ተላለ ሆነቆ የፋይናንስ ተቋሚ ይሉ ያኔ በወለድ ይወብለና ረሂት በለከ ቢታይ ከሱ ያለ ግዛ ረከበናር ለኢኮ ሁሉ ማምጃድ በባሙይ በሉሌ ሃለት ድምጻችን ይሰማ የሙስሊሚ በዲንከ ይገፉ በያኔ ሃለት ቃኖ ተለቢ መንግስት እንጀ ካገባኔ ሃለት ቃኖ ተለቢ ባል ጃድ በባዲ በሉል ለሃለት በባዲ ጋኝ ምጦት ከ የቻለን በገና ሚተና ረሱል ለናሬት ተደበላኔ በባድ ሀጅ ሲጋኝ መጣል በሃለት በሉሌ ለከረከብነይ የፋይናንስ ተቋም ሸሪ አይተቅ የተለነ ከኒ ለሁሐጂስን ባንክ ጭ የናርሚ ባንክ ጭ በኢታ ሀለት የተቀለ ሙስሊመይ ወይም በሉል ሀለት የኛይሰ በይታ ሊድጋ ለላነኩ አነ አያን ረከበብኒ በገና ደግሞ የዩስቲናኔ የስልምነት ጉዳዮች በአዋጅ አልተቋቋመ የበሌታ አልገበናር ቪታሚ በአጅሲጋኒ በአጅሲ መንግስት እነ ኢታባያ ነቃኔ ቆመራን ኡመተከ የጠቀለ ሐለት ድጋይ ባነካስ ወይ ለሆነ እይት ኢታይ የባለፉ ሂሳብት ዘማን ቸበዱል ሐለት ያንጂናን በገናቢ በላቶ በለ የጀመረ ግዝ ያልተፈጀ ግዝ ናረ የሰብስቴሽን ቢለት ፈጀ ቢኒ ኢንኮሞንጋ በበል ኢቲ ጀምሩይ ማስፋልት በሉልህ አለት ደግሞ ወራቤነዋ ቡርደነ ላሊቆት የኢንዱስትሪ ፓርክ የሶጃት ኢንዱስትሪ ፓርክ ብለጀመረ ለሆነ ኤት ይታይ ወቅት መጋቢት ለኛ በሉልህ አለት ሆሽተ ወራቤ ረከብነቢ ወቅት ለሆነ ኤት ሀበይተስ ሄድ ሀበይ ተስባለ ሀበይ ተስባለን ይናያም ሁልምና ለትረከብና በነሻጠ ላቴልፊነ አሪቡ ሀበይ ቦገሬት መጣሙ ወደ በሊከሻው አቴውዳ